እመጓ አለማየሁ ዋሴ ምራፍ አንድ። ቦሌ ዓለም አቀፍ አውሮፕላን ማረፊያ ስደርስ ከምሽቱ አንድ ሰዓት ተኩል ሆኖ ነበር። ከመኪና እንደወረድኩ ሻንጣዎቼን አውርቼ ለእነሱ በተዘጋጁ ጋሪዎች ላይ አድርጌ እየገፋው ወደ ውስጥ በፍጥነት ገሰገስኩ። ከዚህ በፊት ዓለም አቀፍ በረራ አድርጌ የማላውቅ እስኪመስል ድረስ ከነበርኩበት የመቸኮልና ግራ መጋባት ስሜት ውስጥ የመለሰኝ አንተን እኮ ነው፣ አትሰማም እንዴ! ትኬት ግን አሳይ እኮ ነው እምልህ፣ የሚለው ቁጣን ያዘለ የአንድ ሴኩሪቲ ንግግር ነበር። ከሐሳቤ በፍጥነት ተመልሼና ደንገጥም ብዬ ይቅርታ ጠይቄ ትኬቱን ከፓስፖርቴ ጋር በአንድነት ሰጠውት። እያዳመጥካት ሄድም እንዴ ምን ሆናል? አለኝ። በማፈር ስሜት ውስጥ ሁኜ ይቅርታ ስጠይቀው ትኬቱን በፓስፖርቴ ውስጥ አድርጎ ፊትፊቴን አተኩሮ እያየመለሰልኝ ምን ሁኜ ነበር እያልኩና ራሴን እየወቀስኩ ስገባ ነበር። ቦሌ ድረስ ያደረሰኝን ተክሌን እንኳ ሳልሰናበተው እንደገባ ያስታወስኩት ከሀሳቤ ራሴን እንደምንም አረጋግቼ የበር ላይ ፍተሻውን አልፌ ወደ ውስጥ በመዝለቅ ካሉት የመንገደኞች ማስተናገጃ ዴስኮች ወደ አንዱ ወረፋዬን ጠብቄ ጠጋ አልኩ። ጤና ይስጥልኝ። ወዴት ነው የሚሄዱት? አለችኝ ወጣቷ የአየር መንገድ ሰራተኛ። ወደ ዋሽንግተን ነው አልኩኝና ፓስፖርቴንና ትኬቴን ሰጠው። ቪዛና ትኬቱን ከመረመረች በኋላ የኮምፒውተሩን ቁልፍ እየነካካች የት ነው የሚያርፉት? አለችኝ። ለጊዜው ማረፊያዬን አላወቅኩትም፣ እዛው ስደርስ ሆቴል ፈልጌ ነው የማርፈው አልኩኝ። ከጉዞ በፊት ማረፊያዎትን ካላወቁ ሲስተሙ መሳፈሪያ ቅጽ ቦርዲንግ ፓስ ለማውጣት አይችልም አለችኝ። እንዴ ታዲያ ያላዘጋጀሁትን አሁን ባለቀ ሰዓት ምን አደርጋለሁ? አልኳት። አዝናለሁ ምናልባት ዘመድ ወይም ጓደኛ ዋሽንግተን ካለዎት ስልክ ደውለው አድራሻ መቀበል ይሻላል አለችኝ እረ እኔ የማውቀው ማንም የለኝ ስም ባስታውስም ስልክ የለኝም ባውቅስ ድንገት ደውዬ ልመጣ ነው የቤትን አድራሻ ስጠይብል ምን ይባላል አልኩኝ በሐሳቤ እዛው እንደቆምኩ በሐሳብ መንጎዴን አይታ ይቅርታ ሌላ መንገደኛ ማስተናገድ ስላለብኝ ቦታውን ቢለቁልኝ አለችኝ በታላቅ ትህትና እሻልኩና፣ ቀልጠፍ ብዬ ወደ ኋላ ፈገፈግኩ። ወዲያው አንድ ዘዴ መጣልኝ። በእጃ ያለው ሞባይል ሽቦ አልባ ወይም መደበኛ ስልክ ባለበት አካባቢ ኢንተርኔት ማየት ያስችላል። ወዲያው ዋሽንግተን ፕላስ ሆቴል የሚል ጻፍኩና ጉግልን እንዲፈልግ ገፋሁት። ወዲያው በርካታ ሆቴል እስከ አድራሻው ይዞ ብቅ አለ። አንዱን መረጥኩና ወደ ካውንተሩ ጠጋ ብዬ አድራሻውን ነገርኳት። የኮምፒውተሩን ቁልፍ ስታንቋቋ ቆየችና ሻንጣውን እዛ ጋር ያድርጉት አለችኝ። እኔም እንደ ዘንዶ እየተሳበ ከሚሄደው ሸራ መሰል ንጣፍ ላይ አስቀመጥኩ። መልካም በረራ ብላ የመሳፈሪያውን ቅጽ ከጉዞ ሰነዶቼ ጋር መለሰችልኝ። የእጅ ሻንጣዬን ይዤ ለበረራ ወደምጠባበቅበት ውስጠኛው ክፍል እያመራው አሁን ኢንተርኔት ባይኖር እውነት ሊያስቀሩ ይኖሯል አልኩ ለራሴ። እንዳው ይህ ኮምፒውተር የሚባል የፍጥነቱን ያክል እጅግ ቀሽም ነው አልኩ አሁንም ለራሴ። ነገሩ ኮምፒውተሩ ምን አደረገ? እንዲህ እንዲሰራ ወይም እንዳይሰራ ያደረጉት ፕሮግራመሮቹ ናቸው። በቃ ይሄ የሰለጠነው ዓለም ከቴክኖሎጂው ጋር ከናሰራር ድክመቱ እኛም ጋር ሰተት ብሎ ገባ ማለት ነው። የሕሊና ውስጥ ጥያቄ ነበር። በምዕራቡ ዓለም ቴክኖሎጂውና የሰለጠነ አሰራሩ እንዳለ ሆኖ፣ እንዲህ አይነት የሰብአዊነት እሴቶችን ማጥፋቱ ግን ከባድ ዋጋ እያስከፈላቸው ነው። አሁን በዚህ ፕሮግራም መሰረት ኮምፒውተሩ ሰዎችን የሚያውቃቸው እንደ ቁጥር ነው። የሚጠይቀውን ስሰጠው ይፈቅድልኛል፣ ካጣም ይከለክለኛል። አለቀ በቃ። ሰው ቢሆን ወይም ሰባዊት ሴቶች ባይጠፋ ኑሮ ግን ሆቴል ቀድሚያ ለመያዜ ብቻ መንገዴን ሊከለክለኝ አይችልም ነበር። እርሷስ እንዴት ደውለ ጠይቅ ትለኛለች። የእጅ ሻንጣዬን እየጎተትኩ አመስግና ከሸኘችኝ አስተናጋጅ ጋር በሐሳቤ ሙግት ገጠምኩ። ለምን በሌላ መንገድ አድራሻውን ለመሙላትና ለመርዳት አላሰበችም? በቃ ሰውም እንደ ኮምፒውተር ሰብአዊነቱን ሊተው ነው ማለት ነው። ምዕራቡ ዓለም የተጎዳው አንዱ በዚህ ነው። አሸባሪዎች ሳይቀርም የኮምፒውተር ፕሮግራሞቻቸውን ውሱንነት ስለሚያውቁ ልክ እንደኔ እንዳደረግኩት ከበይነ መረብ አስሰውና ኮምፒውተሩ የሚጠይቃቸውን ሰጥተው አልፈው የሚፈልጉትን አደጋ ለማድረስ የሚችሉት የዘመናዊና ቴክኖሎጂ አገዝ ስራዎች ሰብአዊ ሴት ማጥፋታቸውን እንደ በጎ አጋጣሚ በመጠቀማቸው ነው። ታዲያ ይህ አሰራር እንዳለ እኛ ጋር እየተገለበጠ መምጣቱስ ምን አደጋ ይኖረው ይሆን? ከቀጥታ አደጋቸው ደግሞ ሰውን ራሱ ሰብአዊ ሴቱን እያጠፉ መሄዳቸው የበለጠ ያሳሰበኝ ቀሽምነቱንም ከኮምፒውተሩ ወደ ሰዎች አስተላልፌ። ወደ ውስጥ ገባው የውስጠኛውን ፍተሻ አልፌ ወደ መቆያ ኮሪደሩ እንደደረስኩ የመሳፈሪያ ጊዜያችን ደርሶ ስለነበር ግቡ ተባልን። ጉዞ የተጀመረው በሰዓቱ ነበር። የኢትዮጵያ አየር መንገድ ቦይንግ ሰባት ስድስት ሰባት አውሮፕላን አኮብኩቦ ሲነሳ ምንም መንገጫገጭ ሳያሰማ እንደ ነብር ብድግ ብሎ እንደ ንስር መሰስ አለ። ከዚያም ከፍታውን በፍጥነት እየጨመረ የግራ ክንፉን ወደ ታች የቀኝ ክንፉን ወደ ላይ አሰይፎ ተንደርድሮ ከተነሳበት ሰሜን ምስራቅ አቅጣጫ ቀስ በቀስ ወደ ግራ ዘወር በማለት አንዳች የደስደስ ስሜት እየለገሰን ደመናውን እየሰነጠቀ የሰሜን አቅጣጫን ይዞ ወደ ባህር ዳር ከዚያም በካርቱም አድርጎ ወደ ሮም ይከንፍ ጀመር። ወደ ተለያዩ ሀገሮች በብዙ አየር መንገዶች ተጉዣለሁ። በኢትዮጵያ አየር መንገድ ስጓዝ ግን የሆነ ደስታና ክብር ይሰማኛል፣ በተለይም የአብራሪዎቹ ብቃት ምንም እንኳን እንደኔ ያለ ለአውሮፕላን በረራ ግምገማ መሃይም የሆነ ሰው አስተያየት ሊሰጥ የሚችለው ሲያርፍና ሲነሳ ለተሳፋሪዎች ከሚሰጠው ምቾትና ድምፅ ያላለፈ ቢሆንም እርሱ ራሱ በአብራሪዎቹ ብቃት ላይ ከፍተኛ መተማመን ስለሚፈጥርብኝ ሁልጊዜም ደስታና ክብር ይሰማኛል። አንዳንዱ እኮ ሲያስነሳው መንጭቆና አፍገምግሞ ስለሆነ ከተነሳም በኋላ ተጋጭቶና ነጥሮ እንደሚመለስ ኳስ ከፍ ዝቅ ሲያደርገው፣ በአየር ላይ ሳይሆን በኮረኮንች መንገድ ላይ የሚነዳ አሮጌ መኪና ያስመስለዋል። ሲያሳርፈው ደግሞ የጣለው ሁሉ ይመስላል። በኢትዮጵያ አየር መንገድ አብራሪዎች ግን እንዲህ ያለ ነገር አጋጥሞኝ ስለማያውቅ ሁሌም ደስታ ይሰማኛል። አንዳንድ ጊዜማ በሌላው ሙያና ስራ ያጣነውን ሙያን በብቃት መፈጸም እነርሱ ያካካሱልኝ ሁሉ ይመስለኛል። በተለይ ከሰለጠነው ዓለም ጋር ተናበውና በዚያው መጠን የሚያስቡና የሚሰሩ የተለያዩ ባለሙያዎች በግለሰብ ደረጃ ቢኖሩም በተቋም ደረጃ ሰራተኛውን ሁሉ በዚያ አግባብ የሚቀርጽና ሀገራዊ መልክ ያለው ሊታይና አርያ ሊሆን የሚችል ተቋም የሌለንና የእኛ ሀገር አሰራር ሊሻሻል እንደማይችል ለሚከራከሩኝ አንዳንድ ምዕራባውያን ጓደኞቼ ሁልጊዜም ማሳያዬ ይሄው አንድ ለእናቱ የኢትዮጵያ አየር መንገድ ነው። ውስጣዊ አሰራሩን ቀርበን ለማየት እድል ባይኖረንም አየር መንገዳችን እንደ ምሳሌ ሲነሳ ግን ብዙዎቹ ከክርክራቸው ጋብ ስለሚሉ ያስደስተኛል። ረጅም የአውሮፕላን ጉዞ ሳደርግ በተቻለ መጠን ዘና ለማለት ሞክራለሁ። እንደ እውነቱ ከሆነ በጣም ዘና የምልበት አጋጣሚ ቢኖር የአውሮፕላን ጉዞ ላይ ነው። ፊልም አያለሁ፣ መጠጥ እጠጣለሁ። ምናልባትም ዘና ብዬ ሰው በተሰበሰበበት ቦታ አልኮል መጠጥ የምጠጣበት ቦታ ቢኖር በአውሮፕላን ጉዞ ላይ ነው። የአሁኑ ጉዞ ግን ሐሳብ በማውጣትና በማውረድ እንቆቅልሽ ለመፍታት በመታገል የተሞላ ስለሆነ ጉዞዬ እንደ ሁልጊዜው ጊዜዋ አስደሳች አልሆነልኝም። የምግብና የመጠጥ ፍላጎቴም ጭምር የተዘጋ ነበር። ፊልም ለማየት መጽሐፍ ለማንበብ ብሞክር አሰልች ሆነብኝ። ከግራ ጎኔ በኩል የተቀመጠች ኢትዮጵያዊት ወጣት ዲቪ ደርሷት ለኑሮ ወደ አሜሪካ የምትጓዝ ስለነበረች ከእርሷ ጋር ለማውራት ሞከርኩ። የእርሷን የደስታ ስሜት የሕልም እንጀራና ተስፋ ሳዳምጥ ደግሞ አቤት ሰው መሆን ያለው ፈተና አልኩ። ሰው እንጀራ፣ ፍትህ ወይም ሰላም ፍለጋ ሀገሩን ጥሎ ቢሰደድ አያስገርምም። ነገር ግን ሰው እንዴት የትውልድ ሀገሩን ጥሎ ሲሰደድ ያን ያክል ይፈነድቃል። ብቻ እድለኛ መሆኗን እየሰበከችልኝ በደስታ ስትቃዥ ከእርሷም ጋር ለመነጋገር ያደረግኩት ሙከራ ጭራሽ ያቅለሸልሸኝ ጀመር። በሀሳብ እየነጎርኩ በምናብ ዓለም ውስጥ ከገባሁበት ክርክርና ውይይት ወጥቼ ከመጽሐፍ ንባብና ከፊልም ተለይቼ ምናልባት የተሻለ ይሆናል ብዬ ከጎኔ ከተቀመጠችውቴ ጋር የጀመርኩት ውይይት እንዲህ ሲያስጠላኝ መንገዴን የበለጠ አሰልች አደረገው ልረሳው የምፈልገው በውስጤ ያዘልኩትና ገና ኤርፖርት ስደርስ ጀምሮ በሀሳብ ባህር ያሰጠመኝ ሀሳብም እንደናፈቁት ወዳጅ ፊቴ እየመጣ ድቅን ይል ጀመር እንዲሁ ከራሴ ጋር ስታገል ከአዲስ አበባ ከተነሳን የአምስት ሰዓታት ጉዞ በኋላ አውሮፕላኑ ሮም ሊዮናርዶ ዳቪንቺ አውሮፕላን ጣቢያ አረፈና ትንሽ መለስ አደረገኝ። ከአርባ አምስት ደቂቃ ቆይታ በኋላም ጉዟችንን ወደ ዋሽንግተን ዲሲ አደረግን። ከሮም ከተነሳን ከስምንት ሰዓታት በረራ በኋላ አትላንቲክን አቋርጠን ዋሽንግተን ዲሲ ዳላስ ኢንተርናሽናል ኤርፖርት ደረስን። በሀገሩ ሰዓት አቆጣጠር ከጠዋቱ ስምንት ሰዓት ተኩል ነበር። ግዙፉ አውሮፕላን መሬት ላይ ሳይሆን ውሃ ላይ እንዳረፈ ሁሉ ሳይንገጫገጭ አስፋልቱ ላይ ተንደርድሮ ቆመ። ተሳፋሪው እንደተማከረ ሁሉ አንድ ላይ አጨበጨበ። ከአውሮፕላኑ ስንወርድ በሐሳብ ሲወጣ ሲወርድ የደከመ ሰውነቴን ከውስጤ በተደበቀው ጉጉት አጠንክሬ በወጣም ፓስፖርትና ቪዛ ለማሳየት ረጅም ሰልፍ ጠበቀን። ወረፋዬ ደርሶ ወደ ካውንተሩ ጠጋ ብዬ ፓስፖርቴን ሰጠው። ነጭ ወጣት ነው። ለምን ጉዳይ ነው የመጣ አለኝ። ራሱን እንደ ገነት በር ጠባቂ የቆጠረ መሰለኝ። ለንግድ ሥራ አልኩት። ምን አይነት ንግድ አለኝ። የአበባ ንግድ አልኩ። ኦ ወደ ኒው ኦርሊያንስ ነው የምትሄደው አለኝ። አዎ አልኩና ገርሞኝ እንዴት አወቅ አልኩት። ፈገግ ብሎ መረጃው አለኝ፣ ለምን እንደመጣህም አውቅ ነበር አለ። ያለምን መረጃ ከትንሽ እስከ ትልቁ እየቃረማችሁ መቼም መከራ ሳይመጣባችሁ አይቀርም አልኩ በልቤ አሻራዬን ከወሰደና ፎቶግራፍ ካነሳኝ በኋላ መልካም ቀን ይሁንል ብሎ ፓስፖርቴን መለሰልኝ የጉዞዬ መዳረሻ ግን ገና ነው በዋሽንግተን አድርጎ ወደ ሉዚያና ግዛት መሻገር ነውና አሜሪካዊ የደህንነት ባለሙያ እንዳለው ጉዞዬ ከጓደኞች ጋር የኢትዮጵያን የአበባና አትክልት ፍራፍሬ ምርት በኒው ኦርሊያንስ ሉዚያና ላይ በሚካሄደው ዓለም አቀፍ ኤግዚቢሽን በማቅረብ ለዓለም ማስተዋወቅና ገበያ ማፈላለግ ነበር። እኔ ግን ተጨማሪ ትልቅ የጉዞ አጀንዳ ዓላማም ነበረኝ። በፍጥነት ተራምጄ ሻንጣዬን ከመረከቢያው ላይ አነሳውና ወደ መንገደኞች መረጃ መቀበያ ዴስክ አመራው። ሆቴል መያዝ፣ ከዚያም በፍጥነት ስልክ መደወል አለብኝ አልኩ ለራሴ። ከብዙ መረጃ ዴስኮች ወደ አንዱ ጠጋ አልኩ። በግምት ወደ ሰባ ዓመት የሚሆናቸው ወንድና ሴት አዛውንት አገኘው። ምን ልርዳውት ጌታዬ አሉኝ ሴቷ አዛውንት በሰለጠነ የመስተንግዶትትና ለአንድ ቀን ማረፊያ ሆቴል ነበር የምፈልገው አልኩ በሥነ ሥርዓታቸው ውስጤ እየተገረመ እዚህ ኤርፖርት አካባቢ ነው ወይስ ዋሽንግተን ዲሲ መሃል ከተማ? ነገ ተጓዥ ስለሆንኩ እዚሁ አካባቢ ይሆን ደስ ይለኛል አልኩ። አሁን በእርግጥ አሁን የሚያስፈልግህ እንቅልፍና እረፍት ነው አሉኝ ከዚያም ሆቴሎችን ከኮምፒውተራቸው ላይ አዩና አንድ ሆቴል አለ ዋጋው መቶ ዶላር ሲሆን እዚሁ መጥተው ሊወስዱ ይችላሉ ዋጋው ይስማማ ይሆን አሉኝ ፌር ኢነፍ አልኩኝ መስማማቴን ለመግለጽ አሮጊቷ ሴት ሙሉ ፈገግታ አሳይተውኝ ሲያበቁ በስድስተኛው በር ተወጣና ሁለተኛው መንገድ ላይ ሀያ አራት ከሚለው ፌርማታ ላይ ሄድናቁ በአስር ደቂቃ ውስጥ መኪና ይልካሉ መኪናው ይህ ነው አሉና የሆቴሉን አድራሻ እና የመኪናውን ፎቶግራፍ የያዘ ወረቀት ሰጡኝ አመስግኜ በፍጥነት ወደ ተባለው ቦታ መራው ልክ በቆምኩ በአስራ ሁለት ደቂቃ መኪናው ከተፍ አለ አይ አሜሪካ አይ ስራ ማክበር አልኩኝ በልቤ ወደ ሆቴሉ ደርሼ የመግቢያ ፎርማሊቲ ከሞላው በኋላ ወደ ክፍሌ ከሩጫ ባላነሰ እርምጃ ተጓዝኩ በቃ የምጣደፍለት ነገር ቢኖር በፍጥነት ለአንድ ሰው ስልክ መደወል ነበር። አይኖሩ ይሆን? ለመገናኘት አይፈቅዱ ይሆን እላለሁ። ሻንጣዬን ወርውሬ ስልኩን አነሳው። አሎ የሚል የአሜሪካዊ ወንድ ድምፅ ሰማው። እንደምን አደራችሁ ፕሮፌሰር ዴቪድ ራምስፊልድን ማነጋገር እችል ይሆን? አልኩ። ዴቪድ ነኝ አሉኝ። ጤና ይስጥልኝ ፕሮፌሰር፣ አልኩና ስሜንና ከኢትዮጵያ መምጣቴን ተናገርኩ። አሃ እንኳን ደህና መጣ፣ ስልክህን እየተጠባበቅኩ ነበር አሉና እንደምትመጣና እኔን ማግኘት እንደምትፈልግ ዶክተር ሻሮን ነግራኝ ነበር አሉኝ። የዶክተር ሻሮንን ስም ስሰማ ደስታና በራስ መተማመን አደረብኝ። ዶክተር ሻሮን ሎማን የሐምሳ ስምንት ዓመት አሜሪካዊ ሳይንቲስት ስትሆን እጅግ ብዙ የምርምር ሥራ የሰራች ታዋቂ የብዝሃ ሕይወት ባለሙያ ናት። በወቅቱ የካሊፎርኒያ የሳይንስ አካዳሚ ዋና ዳይሬክተር ሁና ትሰራ ነበር። እኔ ጋር ከተዋወቅን ከሰባት ዓመት በላይ ሲሆነን፣ ሰፊ የምርምር ሥራዎችን በጋራ እንሰራለን። በምዕራቡ ዓለም የምፈልገው ጉዳይ ካለኝ ዶክተር ሻሮን ለእኔ የበሩ የመክፈቻ ቁልፍ ናት። ቀደም ብዬ ማወቅ የምፈልገው ጥብቅ ጉዳይ እንዳለኝና አሜሪካ ውስጥ ሊረዳኝ የሚችል ሰው እንዳለ ሳማክራት በተለመደው አነጋገሯ ማግኘት የምችል ከሆነ እስኪ ልሞክር ብላይ ነበር። በዚህ መሰረት ነው የፕሮፌሰር ዴቪድ ራምስፊልድን የስልክ አድራሻ ያገኘሁት ፕሮፌሰሩ ስለ ጉዞዬ ከጠየቁኝ በኋላ ታዲያ ምን ልርዳ አሉኝ። በደፈናው አንድ የምርምር ሥራ እየሰራሁ እንደሆነና የእርሳቸውን ድጋፍ የሚጠይቅ ጉዳይ ስላጋጠመኝ በአካል ላገኛቸውና ላወያያቸው እንደምፈልግ ነገርኳቸው። ትችላለህ አሉኝና፣ የት ነው ያረፍከው? ምን ያክል ቀንስ ትቆያለህ? አሉኝ በበነጋው ወደ ሉዚያና እንደምሄድ ከዛም ስድስት ቀን እንደምቆይና እሁድ እንደምመለስ እርሳቸውን ግን ሰኞ ማግኘት እንደምፈልግ ነገርኳቸው። ጥሩ ነው፣ እሁድ እንደገባህ ያረፍክበትን ሆቴል ትነግረኝና ሰኞ ጠዋት መጥቼ ወደ ቤቴ ወስድሃለሁ አሉኝ። እርሶ መምጣት የለብዎትም፣ አድራሻዋን ከነገሩኝ በታክሲ መምጣት እችላለሁ አልኩኝ። በኢትዮጵያዊ ይሉኝታ ምንም አይደል እንግዳዬ ከሆነ አሉኝ። ተሰነባብተን ስልኩን ዘጋው። እጅግ በጣም ደስታና እፎይታ ተሰማኝ። ወዲያው ጭልጥ ያለ እንቅልፍ ወሰደኝ። ምዕራፍ ሁለት። በማግስቱ የሆቴል ሂሳቤን አወራርጄ ጾም ስለነበረ ቁርስ ሳያስፈልገኝ ወደ ኤርፖርት ተጓዝኩ። ከዳላስ ኢንተርናሽናል ኤርፖርት ከተነሳን ከሁለት ሰዓት በረራ በኋላ ከቀኑ በስምንት ሰዓት ሉዚያና ግዛት ኒው ኦርሊያንስ ከተማ ኒል አርምስትሮንግ ኢንተርናሽናል ኤርፖርት ደረስን። ኒው ኦርሊያንስ በሚሲሲፒ ወንዝ ዳርቻ የተመሠረተች ከተማ ስትሆን አብዛኛው የከተማው ክፍል ከባሕር ወለል በታች በመሆኑ በጣም ሞቃታማ የአየር ንብረት አላት። የአየሩ ወበቅ ለብ ያለ ውኃ በሰውነት ላይ የተደፋበት ያክል እንዲሰማ ያደርጋል። ሀገሯ ረግረግ ምድር የበዛባት ስትሆን አሊጌተር አዞ መሳይ ተሳቢ የውሃ ውስጥ እንስሳ በብዛት የሚገኝባትም ናት። ፈረንሳዮች በቅኝ ግዛት ይዘው ያስተዳድሯት የነበረ በመሆኑ እስካሁን ድረስ ፍሬንች ኳርተር ፈረንሳይ መንደር የሚባለው አካባቢ ትልቅ የቱሪስት መስህብ ሁኗታል። ኒው ኦርሊያንስ በሚሲሲፒ ወንዝ ዳርቻ የተመሰረተች በመሆኗ በርካታ ጥቁር አሜሪካውያን ይኖሩባታል። ከአፍሪካ በባርነት እየተፈነገሉ የተጓጓዙት ጥቁሮች ሰፋፊ የስኳርና የጥጥ እርሻዎችን እንዲያለሙ የሰፈሩባት ከተማም ናት። የጃዝ ሙዚቃ መፈጠሪያ መሆኗም ይነገርላታል። ባሪያዎቹ በሳምንት አንድ ቀን እሁድ ብቻ እረፍት እንዲያደርጉ ይፈቀድላቸው ነበር። ያኔው መሰባሰቢያ ቦታቸው አሁን አደባባይ ሆኖ ቱሪስት ይጎበኘዋል። ታዲያ በወቅቱ እንጨት ሲቆርጡ፣ ድንጋይ ሲፈልጡ ለማስተባበር ከሚያወጡት ድምፅ በመነሳት ከበሮ ቢጤ እየመቱ እራሳቸውን ለማዝናናት ይጫወቱ ነበር በዚህ መልክ በዚህ ቦታ ነው የጃዝ ሙዚቃ የተፈጠረው ይላሉ አስጎብኚዎች። ኒው ኦርሊያንስ በሀሩር አካባቢ በሽታዎች ሕክምና ዘርፍ ወይም ትሮፒካል ሜዲሲን ዓለም አቀፍ እውቅናን ያተረፉ ዩኒቨርሲቲዎችና የምርምር ተቋማት ባለቤት ናት። ከተማዋ ማታ ማታ ቀልቧን ታጣለች። ምግብ፣ መጠጥ፣ ዘፈን፣ ዝሙት፣ በቃ እብደት ነው አብረን ከሄድ ነው ልዑካን መካከል አንዱ በመገረም ይቺ ከተማ እኮ ማታ ማታ ነነዌ ናት አለ። አይ ነነዌ እንኳን ከጥፋቷ እና ከብደቷ ተምራ ተመልሳለች፣ ይቺ ግን እንደ ሶዶምና ጎመራ ናት አልኩኝ። ከአስር ዓመት በፊት ከተማዋ ካትሪና በተባለ ከባድ ውሽንፍር ተመታ፣ ብዙ ውድመት ደርሶባታል። በአስር ሺህ የሚቆጠር ህዝብም አልቆባታል። እሷአቴ! ያን ሁሉ ረስታ እርቃኗን ውላ እርቃኗን ታድራለች። ሰው እንደ ፈረስ ወይም እንደ አሳማ ያለማቋረጥ ሲበላየሁበት አገር ቢኖር ኒው ኦርሊያንስ ነው። ከተማዋ ለሥነ ምግባርም ሆነ ፈጣሪን ለመፍራት ግድ ያላት አትመስልም። ከአንድ ሱቅ ላይ ሜይ ዘከርስ ቢዊዚው እርግማኑ በርሰው ላይ ይሁን ተብሎ ተጽፎ አይቼ ወይ ጉድ አልኩ። ሰማንያ በመቶ የሚሆነው ሰው በውፍረት ታስሯል። አንዳንዶችማ የሰውነት ቅርጻቸው በውፍረት ተውጦ ከውሃ የወጣ ጉማሬ ይመስላሉ። ለሚያያቸውም ውይ ምን ነው ያሰኛሉ። ለአራት ቀን የሚቆየው ዓለም አቀፍ የሆርቲካልቸር ኤግዚቢሽን በከተማዋ ኤርነስት ሚሞሪያል ኮንቬንሽን ሴንተር ተጀምሯል። የአዳራሹ ስፋት ፈረስ ያስጋልባል ከሚሉት ይልቅ በእኛ አገር የአንድ ከተማ ቀበሌ ስፋት ያክላል አሜሪካ ሁሉ ነገር ትልቅ ነው ትልቅ አዳራሽ ትልቅ ኤርፖርት ትልልቅ ድልድይ ሰፋፊ መንገድ ትልልቅ መኪና ትልልቅ ሀምበርገር በቃ ትልልቅ ነገር ያለባት አገር ናት ምናልባትም ትልቅነትን በትውልዳቸው ከሚቀርጹባቸው መንገዶች አንዱ ይሄው ትልቅ ነገሮችን ማሳየት ማለማመድና ማስተዋወቅ ሊሆን ይችላል። አስቦ መስራት ካለ ምን ችግር አለ? ሁሉንም ነገር ማስተማሪያ፣ ስነልቦናዊ ማንነት መገንቢያ አድርጎ መጠቀም ይቻላል። በኤግዚቢሽኑ ላይ ከላቲን አሜሪካ፣ ከአውሮፓ፣ ከዩኤስ አሜሪካ እና ከካናዳ የመጡ ገዢዎችና ሻጮች ተገኝተዋል። የገረመኝ ነገር ቢኖር የመክፈቻው ቀን ኤግዚቢተርስ ምርታቸውን የሚያስተዋውቁ ሁሉ ወደ አዳራሹ እንዳይገቡ መከልከሉ ነው። ከመክፈቻው ቀን በፊት ኤግዚቢተርስ ያላቸውን ምርት በተሰጣቸው ቦታ ላይ ያምራል፣ ገዢ ይስባል ባሉት መልክ አሰናድተዋል። ስለዚህ የመክፈቻው ቀን ገዢዎች በነፃነት ያለ ወከባና ማግባባት ምርቱን እንዲያዩ ሲባል ነው የተከለከለው። ነፃ ገበያ የኢትዮጵያ የሆርቲካልቸር ምርት በተለይም የአበባ ምርት ይዘን በዚህ ኤግዚቢሽን ላይ መገኘታችን ብዙ ጎብኚዎች በመገረምና በአድናቆት ያዩት ነበር። ኢትዮጵያ ፍላወርስ አበባ ከኢትዮጵያ ይላሉ በመደነቅ ይዘን ሄድ ነው። ጥራት ያላቸውን የተለያዩ የአበ አይነቶችን ስለነበረ በቃ በጣም የሚያስደንቃቸው ነገር ሆነ። በተለያዩ ኤግዚቢሽኖች ላይ ተሳትፌ እንደታዘብኩት የአበባ ምርት ለኢትዮጵያ ከሚያስገኘው የኢኮኖሚ ጠቀሜታ ይልቅ የአገሪቱን ነባራዊ ሁኔታ ለማስተዋወቅ የሚያደርገው አስተዋጽኦ እጅግ ግዙፍ ነበር። በሰለጠነው ዓለም አበባ የውበት፣ የፍቅር፣ የሰላም ተምሳሌት ነው። ኢትዮጵያ አበባ ምርታ ለዓለም ገበያ ያቀረበች ሲባል እንደ ተአምር የሚሆንባቸውም ለዚህ ነው። ምክንያቱም ለእነርሱ ኢትዮጵያ ማለት የደረቀች ምድር፣ ሰላም የራቃት፣ የተራቆቱ ድሃ ሕዝቦች መኖሪያ ብቻ ናት። ከዚህች ምድር የአበባ ምርት እንዴት ይጠበቃል? ወይ ነዶ ያስብላል። ኢትዮጵያ የሰባት ትላልቅ ወንዞችና ተፋሰሶች ባለቤት ውስጡ አረንጓዴ የሆነ አፈር ያለባት ምድር እንኳን ተክል አውራ ጣት አፈር ውስጥ ቢገባ የሚበቅልባት አገር መሆኗን መግለጽ ጉንጭ ማልፋት ነው። ኢትዮጵያ ያላትን በረከት እንኳን የውጭ ሰዎች ዜጎቿም የተረዱት አይመስልም። አንደኛው አሜሪካዊ ጎብኚ በአድናቆት አበቦቹን ሲያይ ቆይቶ ወደ እኔ ጠጋ ብሎ አንድ ነገር ልጠይቅ ይችላለሁ አለኝ። በደንብ ይቻላል አልኩት። ሌሎቹ ጓደኞቼ ሌሎች እንግዶችን እያነጋገሩ ስለነበር እኔ ነፃ ነበርኩ። ወደ እኔ ጠጋ ብሎ ምን ተአምር ነው ኢትዮጵያ እንዲህ የተቀየረ አለኝ። ሁለት ምክንያቶችን ለመጥቀስ ሞከርኩ። አንደኛ የምዕራቡ ዓለም ሚዲያ በአንድ ወቅት በኢትዮጵያ በተወሰነ አካባቢ የተፈጠረን ረሃብ እጅግ አጋኖ በማቅረቡ በዓለም ሕዝብ ዘንድ የተፈጠረው ግንዛቤ ተዛባ በመሆኑ ሁለተኛ ህዝቡ ድህነትን ለማሸነፍ ቆርጦ በመነሳቱ ነው አልኩት። ከዛ በላይ መንግስት የተሻለውን ሁሉ ለማድረግ ይጥራል ብዬ ደሰኮርኩ። በእኔ ግምት የሀገራችሁ ለውጥ እንደ ተአምር የሚቆጠር ነው አለኝ። አበባ አምርተን ወደ ዓለም ገበያ ይዘን መቅረባችን ትንሽ ግነት የታከለበት መልካም ስዕል እየፈጠረ መሆኑ ተሰማኝ። አበባ የሚያመርቱ የምግብ ሰብልና ሌሎች የግብርና ምርቶችን አትረፍርፈው ነው የሚል ግንዛቤ የፈጠረ መሰለኝ። ለማንኛውም ከሰውየው ጋር የነበረኝን ቆይታ ጨርሼ እረፍት ለማድረግ ከአዳራሹ አቅራቢያ ወደሚገኘውና ሪቨርዎክ ወደሚባለው ስፍራ ሄድኩ። ሪቨርዎክ በሚሲሲፒ ወንዝ ዳርቻ የተገነባ በጣም ትልቅ የገበያና የሬስቶራንት ማዕከል ነው። ወንዙን በሰፊው የሚያሳይ ሰገነት አለው። ቡና እየጠጣው ፊቴን ወደ ወንዙ አድርጌ ቁጭ አልኩ። ወራጅ ወንዝ ሳይሆን ሐይቅ የሚመስለው ሚሲሲፒ ጸጥ ብሎ ተኝቷል። አይ ሚሲሲፒ፣ ጥቁር አፍሪካውያን ከአንተ ኋ እየቀዱ ከግንባራቸው ላብ እያንጠፈጠፉ ጥጥና ሸንኮራ አልምተው የአሜሪካን የሀብትና የስልጣኔን መሰረት ጣሉ። አንተም በረጅሙ ታሪክህ የጥቁር ሰው ልጅን ግፍና መከራ ታዘብክ። እድሜም ሰጥቶህ ጥቁር ይችን አገር ሲመራ በአቅራቢያ ያለው መሬት በሰው ጉልበት ሳይሆን በረቀቀ ሜካናይዝ ቴክኖሎጂ ሲለማ ተመለከትክ። አንተ እድለኛ ነህ። ድህነት በብልጽግና ባርነት፣ በነፃነት ሲተካ ታሪክ በበጎ ሲቀየር ለመመልከት በቃ ምናለ አባይ፣ ተከዜ፣ አዋሽ፣ ሸበሌ፣ ባሮ፣ ኦሞና፣ ግቤ፣ ዳዋና ገናሌ እንዳንተ ታሪክ ሲቀየር ባዩ ሲዘፈንባቸው እንጂ ሲለማባቸው ሳያዩ ለም አፈር ደለል ተሸክመው ወደ ባዕዳን ሲጓዙ ውሃቸው አንድም ቀን ሳይነጥፍ ሀገር በድርቅ ሰበብ በረሃብና በድህነት መልኳና ታሪኳ ጥላሸት ሲቀባ የሀገር ልጅ በጠኔ ሲቆራመድ ማየት እጣቸው ባይሆን የዋልዮሽ ጉዞ ታዛቢ ሆኖ ከመኖር ቢወጡ እያልኩ በጥልቅ ምሬት አጉረመረምኩ። እመጓ፣ አለማየሁ ዋሴ